ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ አዳዲስ ነገሮች እየተከሰቱ ይገኛሉ። እሱንም ላድርሳችሁ ብዬ ነው። ከባድ ነገር ነው የተከሰተው። ብዙዎቻችን በማንጠብቀው ሁኔታ ነው የተከዳነው ነው ማለት ይቻላል በዚህ ነገር። ምክንያቱም ከመጀመሪያው ጀምሮ ስንደግፋት ነበረ፣ ስናግዛት ነበረ። በተለይ ይህንን ፍቺ በጣም አጽንኦ ሰተን ስንደግፈው ነበረ። ምክንያቱም ከአብርሃም ባህሪ ጋር በተያያዘ ብዙዎቻችን ተከፍተናል። በተለይ ከኤርሜላ ጋር በሚያደርጋቸው ነገሮች ብዙዎቻችን እንግዲህ አብርሃምን፣ እንዴት ሩታ ላይ እንደዚህ ታደርጋለህ? ይህ ብልግና ነው አለማሰብ ነው ስንለው ነበረ፣ በተደጋጋሚ ማለት ነው። ይህንንም ተከትላ እንግዲህ ሩታ ፍቺ ማስገባቷ የሚታወስ ነው። ይህም ፍቺ ተከትሎ እንግዲህ አብርሃም ወረቀቱ ላይ ፈርሞበት፣ በመከራ ፈርሞበት እንግዲህ ልታስገባው ችላለች ማለት ነው ፍርድ ቤት። ፍርድ ቤቱም እንግዲህ የጊዜ ቀጠሮ ሰጥቷቸው አብርሃምም የእምነት ቃሉን ሰጥቶ እንግዲህ ለሽምግልና ወይም የማሰቢያ ጊዜ እንደተሰጣቸው የሚታወስ ነው ማለት ነው። ታዲያ ይህንንም ተከትሎ ብዙ ሽምግልናዎች ተሞክረዋል። በተለይ አብርሃምንና ሩታን ለማስታረቅ የመስቀል ዕለት ሽምግልናዎች እንደተሞከሩ ነግሬያቸዋለሁ። ነገር ግን አልሰሩም ማለት ነው። አሁንም ሽምግልናዎች እንዳሉ ፍንጭ ተሰጥተዋል ማለት ነው። ይሄ ባለበት ሁኔታ ግን አሁን የሰማነው ዜና አለ። ብዙዎቻችሁም በዚህ ዜና ላትደሰቱ ትችላላችሁ። እኔም ጨምሮ ብዙም ደስተኛ አይደለሁም። ምክንያቱም ይሄ በጩቤ እንደመወጋት ነው። ብዙም ደስ የሚያሰኝ ዜና አይደለም። ምንድነው ያለው ነገር? እሩታ እንግዲህ ክሱን ሙሉ በሙሉ አንስታለች ማለት ነው። ከአብርሃም ላይ ፍቺውን ትተዋለች ማለት ነው። ወረቀቱን ቀዳለች ማለት ይቻላል ማለት ነው። እንግዲህ ቤተሰቦች እንደዚህ አይነት ሀሳብ ላይ እንደደርስ ማን እንዳደረጋትም ሊገባን አልቻለም። ምክንያቱም ሽማግሌዎች ከዚህ በፊት ሞክረው ነበረ፣ ጋሽዬም ለማዋራት ሞክረው ነበረ እሷን ማለት ነው ነገር ግን አንድም ሰው ሀሳቧን ሊያስቀይር አልቻለም ነበር፣ ባለፈው ሳምንት። አሁን ላይ ግን ከመሬት ተነስታ እንደዚህ አይነት ውሳኔ ለመወሰን እንዴት እንደበቃች እና ሀሳቧንስ ለመቀየር ምን እንዳነሳሳት ለማወቅ ትንሽ አዳግቶናል ማለት ነው። ግን ለማንኛውም ክሱ ሙሉ በሙሉ ተነስቷል ማለት ነው። የፍቺ ክስ ተነስቷል ማለት ነው። አሁን ላይ ምንም አይነት የክስ መዝገብ የለም ማለት ነው። በአብርሃም እና በሩታ መካከል ሙሉ በሙሉ ኬዙ ተዘግቷል። ሙሉ በሙሉ ወደ መዝገብ ተመልሷል ማለት ነው። ቤተሰቦች ይፋ ያደርጋሉ ብዬ አስባለሁ፣ ወይም ደግሞ እንደተለመደው የሆነ ድራማ ይሰሩበታል ብዬ አስባለሁ። ነገር ግን አሁን ላይ ምንም አይነት ክስ የለም፣ የፍቺ የሚባል ክስ የለም ማለት ነው። በዛ መልኩ እዩት። እንግዲህ ቤተሰቦች እኛ መረጃ ስንሰጣችሁ ከካሜራ ጀርባ ያለውን መረጃ ነው። ያው እንደምታውቁት የሆነ ሰዓት ቪዲዮ መስራታቸው አይቀርም ያንም መጠበቅ ነው። መቼም እንደሚሰሩ አናቅም ማለት ነው። ምክንያቱም ከዚህ በፊት መረጃ ቀን ስሰጣችሁ እነሱ ደግሞ ከአራት ከአምስት ቀን በኋላ ነው ቪዲዮ የሚለቁት። ስቶሪውን መጠበቅ ስላለባቸው ለዛ ይመስለኛል እንደዛ የሚያደርጉት ነገር ግን አሁንም ማስረጃ ካስፈለገ መስረጃዎችን ማቅረብ እችላለሁ ማለት ነው። ማጠናከር ይቻላል ማለት ነው። ፈልፍለን ቆርቆረን እናመጠዋለን ማለት ነው። በዛ መልኩ ማየት ያስፈልጋል ማለት ነው። ለማንኛውም ግን አሁን የደረሰን ትክክለኛ መረጃ ነው። መረጃውም ሩታ ሙሉ በሙሉ ፍቺውን አንስታለች ማለት ነው። ምንም አይነት ፍቺ የለም ማለት ነው። ነገር ግን ከዚህ ሀሳብ በስተጀርባ ያለው ማነው? ሀሳቧን ያስቀየራት ማነው የሚለው ጥያቄ ነው ጥያቄ የሚያስነሳው ማለት ነው። ምክንያቱም አብርሃም በአሁኑ ሰዓት ከኤርሜላ ጋር አሸሼ ገዳሚ በሚልበት በዚህ ሰዓት ላይ እንደዚህ አይነት ውሳኔ እንዴት ልትበቃ ቻለች፣ ሀሳቧንስ እንዴት ልትቀይር ቻለች የሚለው ትልቅ ጥያቄ የሚያስነሳ ነገር ሆኖ ነው ያገኘነው። ቤተሰቦች በተለይ ባለፈው ካያችሁ ቤተሰቦች ከኤፍሬም ጋር ስታወራ በነበረበት ቪዲዮ ማለት ነው። እንደውም ዘገየብኝ፣ ፍቺው ቶሎ ነው መደረግ ያለበት፣ ቀኑ ራሱ አጠረብኝ ስትል ነበረ። እና አሁን ደግሞ ሀሳቧን ቀይራ እንደዚህ አይነት ውሳኔ ላይ እንዴት ልደርስ ቻለች የሚለው ጥያቄ በጣም አሳሳቢ ጥያቄ ነው። ምንድን ነው ነው ምክንያቱም ያን ያክል የረባ ሽምግልና ባልተካሄደበት፣ ሁለቱም ተገናኝተው የረባ ሽምግልና ባልተካሄደበት እንደዚህ አይነት ሀሳብ የሚያስቀይራ ሰው ማን ነው? ቤተሰቦቿ ጣልቃ ገብተው ነው ወይስ የማናውቀው ሰው መጣ የሚለው ነው አሁን ጥያቄ የሚያስነሳው ቤተሰቦች ለማንኛውም ግን ያው እየሷ ውሳኔ እስከሆነ ድረስ ምንም ማድረግ አንችልም። ያው አብርሃም ደግሞ ጸባዩን አሻሽሎ ይመጣል ብላ ይሆነ ነገር ግን አይመስለንም። አብርሃም ገፍቶበታል። ፍቺውንም የፈለገው ነው የሚመስለው፣ አብርሃም ማለት ነው። አሁን ላይ ከኤርሜላ ጋር እንግዲህ ወጣ ገባ እያለ ይገኛል። ትናንትናም እንግዲህ ካያችሁ ቪዲዮ ለቀው ነበረ። በተለየ በቃ አላስፈላጊ የሆነ የውሽማና ይሄ በቃ ባለትዳር የማይመስል ሰው ነው አብርሃም፣ እንግዲህ ትናንትና ሲያደርገው የነበረው ከኤርሚላ ጋር ማለት ነው። ሩታና በሱ በሆነው የጋራ ንብረት በመኪናው ላይ ያስቀምጦ እንግዲህ ሲያደርግ ነበር፣ አይታችኋል። እንደዚህ አይነት ስራ ከሚሰራ ሰው ጋር እንግዲህ ትዳር መልሳ እያሰበች ነው ማለት ነው ሩታ። ለዛ ነው ፍቺውን የተወቹ ምን አይነት ነገር ሀሳቧን እንዳስቀኝራትም ልና ካልቻልንም ማለት ነው ያው ከግምት የዘለለ ምንም ማድረግ አችሉም እስቲ ሀሳብና አስተያየታችሁን ግለጹልኝ ቤተሰቦች ሀሳቧን ሊያስቀይራት የሚችለው ነገር ምንድን ነው የሚለውን ነገር ብትመልሱልኝ ደስ ይለኛል ያው ከግምት አይዘልም ዞሮ ዞሮ ነገር ግን በቪዲዮ የሚመልሱልን ይመስለኛል ነገ ከነጎዲያ ማለት ነው ለማንኛውም ግን ከካሜራ ጀርባ ያሉትን መረጃዎች ላደርሳችሁ ብዬ ነው ማለት ነው ቤተሰቦች ያለው ነገር ግን ብዙም ደስ አይልም። አንዴ ፍቺ ይላሉ፣ አንዴ ደግሞ ወደ መታረቁ ይመጣሉ። አሁን ደግሞ ወደ መታረቅ ለመሄድ እንግዲህ ነገሮችን እያመቻቹ ይመስላል። ሽማግሌዎችም ይገባሉ ብለን እናስባለን። በቅርብ እንግዲህ ምክንያቱም ሽማግሌዎች ለብቻ ተሰብስበው ነገሮችን እያመቻቹ እንደሆነ መረጃው አለን። በቅርብ ይደረጋል ብለን እንጠብቃለን። ነገር ግን በአብርሃምና በሩታ መካከል ያለው ነገር ትንሽ አሁን ላይ የለዘበ ነገር ይመስላል። ሩታም እንግዲህ መመለሱን የፈለገችው ነው የሚመስለው ምክንያቱም በሄርሜላ በኩል የሚሰነዘሩ ነገሮች ሩታን ቀናት ውስጥ ሳይከቷት አይቀሩም እል ውስጥ ሳይከቷት አይቀሩም። እንግዲህ ከእሷ እጅ ፈልቅቃ ልታወጣውም ይሆናል፣ ወይም የደረሰችበት የሆነ ሴራ ሊኖር ይችላል። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ካልሆነ ደግሞ እንግዲህ ይህኛው ባለፈው የፆታ ቀኑ እንግዲህ የፈጠረባት ነገር ይኖራል፣ ሚሞሪያ ላይ ያንን በማስታከክ ይሆናል። ምክንያቱም ያን ቀን ራሱ ስታሳየው የነበሩ ባህሪ ትንሽ ወጣ ያለ ነው ከተለምዶ ሌላ ጊዜ ፊት የምትነሳው ልጅ፣ አሁን ደግሞ በቃ ፈገግ ብላ ስታቅፈው ነበር፣ ስስቅለት ነበር። ያን ቀን እንግዲህ ያየችው ነገር ይኖራል ብዬ አስባለሁ። ምክንያቱም የሰዎችን ስሜት መረዳት አንዳንዴ ያስቸግራል። ቤተሰቦች እንደዚህ ለማለትም ትንሽ ይቸግራል። ነገር ግን የሆነ ነገር ቢፈጠር ነው እንጂ ከመሬት ተነስታ እንደዚህ አይነት ሀሳብ ውስጥ ልገባ አችልም ማለት ነው። ምክንያቱም እንደዛ ስጨነቃ ስጨቀጭቀው የነበረች ልጅ እንደዛ ፍቺውን እፈልጋለሁ ብላ ስጨቀጭቅ የነበረች ልጅ በአንድ ጊዜ እንደዚህ ሀሳቧን ተገልብጦ ሀሳቧ እንደዚህ አይነት ነገር ደግሞ ፍቺውን ትቸዋለሁ ብላ ክሱን ስታነሳ ይሄ ትንሽ ዊርድ ነገር ነው። ትንሽ በቃ ያስተዛዝባል በአንድ በኩል ማለት ነው። ምክንያቱም በጣም ስንጨቀጭቅ ነበረ ፍቺውን እንዲደረግ በኛ በኩልም ምክንያቱም አታሰቃያት ከዚህ በላይ ይበቃል ስንል ነበረ። አብርሃም በተደጋጋሚ ልጅቷን እየጎዳት ነበረ። ይህን ተከትሎ እንግዲህ ፍቺውን እንድታድር በአጽንኦት በአጽንኦት ስንጠይቅ ነበረ፣ ኦዲዬንስ በጠቅላላ ሲጠይቅ ነበረ። እንግዲህ አሁን ላይ ፍቺውን ትተዋለች ማለት ነው። ትንሽ ግራ የሚያጋባ ነገር ነው። ምንም አይነት ሴንስ የማይሰጥ ነገር ነው ባጠቃላይ ማለት ነው በሩታ በኩል እየተደረጉ ያሉት ነገሮች ምክንያቱም እሱ ተቃራኒው በሚያደርግበት በዚህ ሰዓት እንዴት ፍችውን ልትተወው ትችላለች የማይሆን የማይመስል ነገር ነው በአንድ በኩል ያለው እና ምንድን ነው እየተካሄደ ያለው የሚለው ነገር ትንሽ አሳሳቢ አድርጎብናል ማለት ነው ለማንኛውም ግን አዳዲስ ነገሮች ካሉ በዚህ ጉዳይ ላይ የማሳውቃችሁ ይሆናል። ለአሁኑ ግን ሩታ ሙሉ በሙሉ የፍቺን ክስ እንዳነሳች ላሳውቃችሁ ብዬ ነው። እንግዲህ በቀጣይ ደግሞ አዳዲስ ነገሮች ይከሰታሉ ብዬ አስባለሁ። እነዚህ አዳዲስ ነገሮች ካሉም አሳውቃችኋለሁ። ለአሁኑ ግን ሰላም ሁኑ ላይ